ማግስቱ የሆቴል ሂሳብ አወራርጄ ጾም ስለነበር ቁርስ ሳያስፈልገኝ ወደ ኤርፖርት ተጓዝኩ። ወንድሞቼ ብዬ በመጣው ከነሱ ፍቅር አጣው። እውነተኛ ቤተሰብ ቤትን ይሞላል። ወንድሞች ደግሞ ትልቅ ቤተሰብ ናቸው። ታውቂያለሽ፣ ፍቅር ማጣት ደግሞ በጣም ከባድ። የልብሽን ሀሳብ ነገራቸው። እነሱም ደግሞ ለአንቺ ትልቅ ቦታ እንዳላቸው አድርገሽ አሳያቸው። ዛሬ ግን እውነቱ የሚወጣበት ቀን መሆን አለበት። በጣም ሰልችቶኛል። የሰው ሙሉ የለም። በጊዜው ና በሰአቱ ሁሉም ነገር ሙሉ ይሆናል። ብቻ ዋናው መበርታት ብቻ እኔ ከእነሱ ፍቅራቸው ብቻ እንደምፈልግ ላሳውቃቸው እፈልጋለሁ። ደግሞ ምንም እንዳፈሪ ምንቀላም በብልሽ። አንቺ እዚህ እንዳትመጭ አላነሽም እንዴ? ምን ፈልገሽ ነው የምትመጪው? በቃ ተይ እንኑርበት አላበዛሽም እንዴ? ወንድሜ ደና ነህ አይደለ? ስራ እንዴት ነው? ስራ እየሰራ ነው። ደና ብሆን ባልሆን አያገባሽም። ደግሞ ደግመሽ ወንድሜ እንዳት የት ምታቀኑ ወንድምነት ነው ወንድሜ ምናምን ምት እንደኛ በደሃ ቤታችን እንኑርበት። በቃ ታይም ጋሼ ኮ አንተም አማርም ወንድሞች እንደሆናችሁ እየነገረኝ ያሳደገኝ። እኛ ወንድምነትሽን በጭራሽ አንቀበለው እ አይደለም ወንድምሽ ነው እያላሳደጎሽ አሁን መጥቶ ራሱ እህታችሁ ነው ቢለን አንቀበለው። ወንድሜ እኔ ወንድሜ ብቻ ነው የምለው እንዴት እንደምወዳችሁ እኛ እህትነትሽን በጭራሽ አንቀበለው። መቼም አንቀበለውምሽ። በቃ እንዳደርሽብን እኛም አንደርስብሽ። እኔ እህታችሁ እናንተ ደግሞ ወንድሞቼ ናችሁ። እንዴት እንደናፈቃችኝ። እኛ ወንድሞችሽ አደለን፣ አንቺም እህታችን አይደለሽ። በቃ ተመልሰሽ አትምጭ። በቃ አንፈልግሽም፣ አንፈልግሽም። በቃ ተመልሰሽ አትምጭ፣ አትድረሽብኝ። ከብዙ አመት በኋላ ካንተ ጋር ቆሜ በመውራቴ እንዴት ደስ እንዳለኝ አጠይቀኝ። እኔ ከአንቺ ጋር መቆም እንዴት እንዳስጠላኝ፣ እንዴት እንዳንገሸገሸኝ አጠይቅ። ከእኔ ጋር በመቆም ጭራሽ አላስጠላህም። ቢያስጠላህማ ቁም አታዋራኝም ነበር። ነገርኩሽ እኮ ያስጠላኛል፣ ይደብረኛል። ሰው ትቼ መሄድ ስለሚደብረኝ ብቻ ነው የቆምኩት። እኔ ግን እንደዛ አይመስለኝም። አንተም እህትህን በጣም ትወዳታለህ። እና ሴት ልጅም ደግሞ ተጠላት ሄድም በቃ ሴት መከበር አለባት ብዬ ስለማስብ እንጂ አይደለም መቆም። እንዲህ ላይሽ አልፈልግም። አንቺ መቼም አይገባሽም። ግን እኔ ግን እንደዛ አይመስለኝም። እህትህን ብዙ ጊዜ ትናፍቃታለህ። አባዬ ደግሞ ብዙ ጊዜ ያገናኝቶ እህትና ወንድሞ ናቸው ብለናል አይለኝም። አውቃለሁ አንቺ ልጅ እያለሽ በተደጋጋሚ ጊዜ እህትናት ጠብቃት ተንከባከባት ብሎኛል ግን አልቀበለውም ወደፊትም አልቀበር ወንድምነት እኮ የመስጠትና የመቀበል አይደለም የአምላክ ስጦታ ነው እሱ ለወንድምና ለእህት ብቻ ነው የሚሆነው እኛ ደግሞ የመጣሽበት ምንፈልገሽ እንደመጣሽ እናውቃለን ስለዚህ በቃ ተነቅቶብሻል በጊዜ ላጥበ ደግሞ በዚህ ጉዳይ ጦር ልንማዘዝ ሁሉ እንደምንችል ወቂ እና ነገሩ ከዚህ በላይ ሳይከርና ሳይከፋ ከዚህ ቀጥ ብለሽ እጅ በሰላም ነገር ወንድሜ ደግሞ እኮ ላገባ ነው። ከየሰርጌ ቀን አብረኸኝ ኮጎኔ እንድትሆን ፈልጋለሁ። ልታገቢ ነው አንቺ? አዎ። እና አጃቢ እንድንሆንሽ ነው የፈለግሽው? አዎ ወንድሜ። እናንተ ያላችሁ ከማን ጋር ሆናለሁ ታዲያ? መቼም አልመጣም፣ መቼም ላይሽም አልፈልግም። እሺ በቃ አላቆም፣ ግን አስብበትሽ ወንድሜ። አሁንም ከአንቺ ጋር የቆምኩት ሴት መከበር አለባት ብዬ ስለማስብ በእናቴ እጅም ስላደግኩ ሴት ልጅ ስለማከብር ነው፣ እንጂ ከአንቺ ጋር እንዲፈል ለፊት መቆም አልፈልግም። እሺ፣ ግን አስብበት። እሺ ወንድሜ፣ ላስብበት። አዎ፣ አስብበት። እሺም፣ አላስብበትም። እሺ፣ ወንድምሽን የምትፈልጊበት ቦታ ሄደሽ ፈልጊ። እሺ ለቴ ቤተሰቤ ነው። ቤተሰቤ መሰብሰብ አለብኝ። ካለ ቤተሰቤ ሰርግ ከሀዘን አይተናነስም። ሊሰጡሽ ይገባል፣ ሊወዱሽም ይገባል። ወንድሞችሽም እህቴ ሊሉሽ ይገባል። አንቺ ቀረቢያቸው እህትነትሽንም ደግሞ ሳሰስጭጫቸው ያን ሁሉም ይፈልግሻል። እኔም ደግሞ አለውድ ወንድሜ ልረዳው ይገባል። ላዝንበት ሊከፋበት አይገባም። አባቴ የተሳሳተውን ስህተት እኔ ለካከሰው ይገባል አባቴ ተሳስቶ ቤተሰቡን በትነዋል። እኔ ደግሞ ልሰበስበው ይገባል። ደህና ነኝ። እኔ ደግሞ እንዲና ያማረብሽ ቆንጆ ሆነሽ አልኩ።

ደግሞ እህት ለችግር ጊዜ ካልሆነች ለመቼ ልትሆን፣ ለመቼ ልትሆን። አረ ችግር የለም እገዛላለሁ። ደግሞ ስንት ዓመቴ ነው ያየው? ትልቅ ሰው ሆነ የለ እንዴ። ኑሮና የዛ ጨቅጫቅ ወንድሜ ነገር ነው እንደዚህ ያሸበተኝ። አንቺ ግን ደናነሽ፣ ለምን ቤት አንገባም? አይ እዚህ ቢሆን ይሻለኛል፣ ነፋስ በቃ። በል ደናነሽ፣ አገነ እህቴ፣ ሶስት አመት ሙሉ ሳለሽ ይገርማል? እኔም አንይም ትናፍቅኛላችሁ። እኔማ ብዙ ጊዜ ሞክሬ ነበረ? ግን አልተሳካም። ምን አጋጠምሽ እህቴ? ምን ሆንሽብኝ ምንም አልሆንኩኝም ወንድሜ፣ ላገባ ነው። እና ደስ ይበልክ። በዛ ላይ ያው የቤተሰብ ጉዳይ የሚጨርሰው ነገር ስላለ ነው የመጣሁት። እህቴ ልታገባ ነው? እኔ ነኝ ሰርግሽም ማደምቅልሽ። በጣም ነው ደስ የሚለው። በቃ በደንብ ቁጭ ብለን እናወራበታለን። ሰርጉንም ማደምቅ ሆኔ ነኝ። በደንብ ነው የምናወራው በቃ ስለ ሰርግሽ ያንዳንዱ ነገር። አመሰግናለሁ ወንድሜ። ካንተ ጋር ከአዴ ጋር ማወራው ነገር አለ። እሱ ግን ሊረዳኝ አልቻለም። አግኝተሹ ነበር እንዴ እሱ እኮ ምንም ነገር አይገባውም አይረዳሽም? አው አግኝቸው ነበር እሱ ግን አሁንም ዛሬም እንደጠመመ ነው እሱ አይደለም አንዴ ነግረሹ በተደጋጋሚ እዚህ ለምን ስምንት ጊዜ ያነግሩም እሱ አይገባውም ሰካራም አይደል እንዴሱ እሱ ሁሌ እንደተጣመመ ነው መች ቀና ቀና ነገር ያስባል ታላቅ ቢያጠፋም ታላቅ ነው አንተ ግን ክፉ ነገር አትናገር እሺ አንቺ እሱ ሰው መሰለሽ እንዴ እኔ መሄጃ ስላጣው ነው እንጂ ቤቱን ለቅቄለት ብን ብዬ ነበር የምንጠፋው መሄጃ ስለሌለኝ ነው አሁንም እዚህ እንደዚህ የምታይ እንዶ አንቺ በቃ መሄጃ ካልሽ አብረን እንሂድ፣ እንሂድ በቃ ካንቺ ጋር ልኑር በቃ እኔ መሮኛል። እሱ በፈለግከው ጊዜ ከኔ ጋር መሆን ትችላለህ። ወንድም ግን ወንድም ነው። እሺ ቻላ አድርገው። እሱ ወንድሜ አይደለም፣ አንቺ ብቻ ነሽ እህቴ። እሱ ጭራቅ፣ ክፉ፣ ሰካራም የሆነ መጥፎ ሰው ነው። በቃ ደግሞ ለኔም ቢሆን ካንቺ ጋር መሆን ነው ደስ የሚለኝ። እሱ አንቺን እህቴን አይደለሽ የሚላል፣ አንተ ደግሞ እሱ ወንድሜ አይደለም ታለህ። ምንድን ነው ግራ አገባኝ እኮ፣ ለኔ ግን እህቴ አንቺ ብቻ ነሽ። በጣም እወድሻለሁ። ሺህ ዓመት ኑሪልኝ እህቴ። አሜን፣ የኔ ወንድም። ይልቁን አካውንት ንጋረኝ፣ ሰረሰውን ላክል። እሺ፣ አንድ ሺህ 11 46። ትንሽም ብትሆን ልኬ ይልሃለሁ። የኔት፣ በጣም አመሰግናለሁ። በችግር የሳት ነው የደረስሽልኝ። ደሞ ያንን ሰካራ ማናገር ነው። ለምጣ አንድ አንደህቴንማ እንዳስከፋሽና እንዳያናደድሽ አልፈቅድልህ። መጣው በቃሽ እንዴት አንተ ወንድማችንና ሰብሳቢያችን እያለ ልትበትነን ስትመጣ ዝም ትላል? እቺ ክፉ የመጣችሁ ቤቱን ለማሸጥና እኛን ጎዳና ተዳዳሪ ለማድረግ ተሽጦ የሚደርሰን ራሱ እኮ የአንድ ዓመት ቤት ኪራይ አይከፍልም። ታውቃለ፣ ደግሞ አባታችን በየቦታው ወልዶ ብዙ ልጆች ነው ያሉት። እኔ በህይወት እያለው ያደግኩበት ቤት ሲበተን ዝም ብዬ የማይመስላል። መቼም አለ። አሁንም ከሰማችን በሰላም ከዚህ እንድትሄድ ንገራት። ለመጨረሻ ጊዜ ከሰማች ንገራት። የህግ አማካሪ አማክራ መብቴን አስከብራለሁ ብላ ነው የመጣችው፣ እና ደግሞ ጠበቃ ይዛለች። የሆነ ነገር ብታደረግ አሪፍ። እንኳን የህግ አማካሪ ጠበቃ ቀርቶ ምንም ትቅጠር፣ አይኗን ነው ጎልጉዬ የማወጣላት። ንገራት። ከተነሳብኝ ደግሞ ታውቃለህ አንተ። ንገራት በቃ ከዚህ ሂጂ በላት። ብያለሁ ሂጂ በላት እንዴ። እኔማ ዝም አልላትም። አሁን ራሱ ስመጣ ሰድቢያት ሙልጫ ርጊያ ነው የመጣሁት። እዚህ እንዳደርሽ ብያ በሰላም እንድትሄድ ብቻ ንገራት። አይ በሰላም አልፈልግም ካለች ግን መዘዙ ከባድም እንደሆነ ንገራት። እኔማ ጠፍጥፍ ይውላ አላባራን ነበር ሴታ ትመታን ብዬ ነው የተወቁት እንድትወጣ ንገራት። እምቢ ካለች ግን ተባብረን አንድ ነገር እናደርጋለን እንጂ አይናችን እያየ አስወጥታ ጎዳና ስጥለን ዝም ብለን አናይም። ጎዳና ከምንወጣ ብንሞት ነው የሚሻለው። እኔ ከዚህ በኋላ አይኗ ማየት አልፈልግም። ካገኟት አሁን ማድረጉን ራሱ አላውቅም እኔ ብቻ አይምሮን፣ ድረሱ መቆጣጠር ሴት ናት። ተረጋጋ። እሷ ሴትነቷን ተጠቅማ ልታታልደን እየሞከረች አለች። ግን አሁንም እንዳሰበችው ልትበትለን ካሰበች ግን እንበታትናታለን። የራሱ እና ደግሞ በአዲስ አበባ ሳትሆን አንተ ሂድና ውጪ ይበላት። እኔ እሷ እዚህ እስካለች ድረስ ወደ ስራ የማልሄድ መጨረሻዋ ነው ያለው እና እንድትሄድ ንገራት። በቃ ለመጨረሻ ጊዜ ነገራት። እኔ እሷን ሳያት ደም ፍላጤ ነው የሚነሳው እና በቃ አስወጣት። አንተ ደም ብቻ ነው የፈለ ዋር እሱ እኔ በአንቀሲት አርጋት ነው የሚለኝ። በቃ ሳያት በቃ በጣም ነው የምታስጠባኝ። እንደሆነ ነገር ነው የሚያደርገኝ። አንተ ተረጋጋ። እንዴት ብዬ ነው የምንረጋገው? ቤታችንን አሽጣ ጎዳና ልታስወጣን እኮ ነው። እኔ ለመጨረሻ ጊዜ በሰላም እንድትሄድ እነግራታለሁ። አይ ካለች ግን ተመካክረን አንድ ነገር እናረጋታለን። ተመልሳ በህይወት እዚህ ግቢ እንዳመጣ ነው የምናረጋት። በቃ እንደዛ የምታደረግ ከሆነ አሪፍ ነው። በጣም ከፋኝ፣ ባይተዋርነት ተሰማኝ። ወንድሞቼ ብዬ በመጣው ከነሱ ፍቅር አጣው። ፍቅር ማጣት ደግሞ በጣም ከባድ ነው። የልቤን ሀሳብ ሳይረዱ እየሸሸ ነው። ዛሬ ግን እውነት የሚወጣበት ቀን መሆን አለበት። እኔ ከነሱ ምንም አልፈልግም፣ ፍቅራቸው ብቻ ነው የምፈልገው ለአባቴ ቀብር መተሽ ለአመታት ስጠፊ፣ ተመለሰሽ የምትመጪ አልመሰለኝም ነበር። አሁን ምን ፈልገሽ ነው የመጣሽው? አሁንማ ያመጣኝ የእናንተን ናፍቆትና አስፈላጊ ጉዳይ ነው። ልሽ ያደግንበት ቤት የመኖር ተስፋችን ነው። ያደግንበትን ቤት ካሳጠሽን፣ እኔ በሚደርሰኝ ድርሻ መሳሪያ ገዝቼ እንደምጨርሳችሁ ወቄሽ። አንቺንም ማንንም ነው ማለፋት ያረተው፣ እንደዚህ አይባልም። ተው፣ እኔ እኮ እህት ነኝ። እህት ላይ ደግሞ እንደዚህ አይባልም። እህት ከሁሉም ነገር ትበልጣለች። አባቴ ሹፌር ነበር፣ በየቦታው ወልዶ ዘመድ ሳይሆን ወራሽ ነው ያበዛል። አንቺም ደግሞ አንዷ ነሽ። ምን ፈልገሽ እንደመጨ በደንብ ባቃሎሽ። የውልክ ወንድሜ፣ ቤተሰብ ከንብረት በላይ አስፈላጊ ነው። ቤተሰባችን እናስቀድም። አንጀሲ በላ የድሃ ነገር አሉ። አሁን እኛ ከነ ድህነታችን እንኑርበት አሁን ከዚህ ውጪ እስቲ በቃ ላይሽ አልፈልግም። እኔ ማለት በት በቂ ምክንያት ስላለኝ አልሄድም እና እንድሰማኝ እፈልጋለሁ። የምናካፍልሽ የሚቆጠር ንብረት የለንም። ያው መሬቱን ያለው ቤቱን እንደምታየው አርጅቷል እና በቃ ታይነን እንኖርበት። ከፈቀዳችልኝ እኔ ያሰራላችኋለሁ። እኔም ፈልገው ግን ይኸውልሽ አሁን ተለሳልሰሽ ለመግባት ነው አይደል? እኔ የምትፈልጊው በደንብ አውቃለሁ። ለምን እንደዚህ እንደምትሽ መሆኑን ሞኝም አውቃለሁ። እና ነግሬሻለሁ፣ ቢቀርብሽ ነው የሚሻለው። ይቅርብሽ በቃ። አንቺም በኑሮሽ እኛም በኑሯችን እንኑርበት። ታይን ወንድሜ እህቴ እንዲለኝ ነው የምፈልገው። ያ ደግሞ አልሆነ አለማዬ። ወንድሞቼ ቤተሰቦቼ ወደ እኔ ማስጠጋት ነው። የልብሽን ሀሳብ ሳይረዱ ነው ይሸሹሽ። እና አንቺ በደንብ ቀረቢያቸው። ስከፋ መደሰተው ባንቺ ነው። ጎዶሎ ይሞላል። ሰውም ደግሞ ከሁሉም ነገር ይበልጣል። እሱ ጥቅመኛ፣ ባለጌ፣ ክፉ ነው። እናንቺ ህገ ማከራምጪና መብትሽን አስከብሪ እውነት ነው እንዴት ከቤተሰብ ከእህት ከወንድም ንብረት ይበልጣል እንዴት ይገርማ ሰው እንደሆነ ለመሬት ብሎ ይገላል ለመሬት ብሎ ይሞታል በመጨረሻም ደግሞ መሬት ይበላዋል አይገርም አንዳንዱ ሰው እኮ ከሰው ይልቅ ገንዘብ ነው የሚያስቀድመው እኔ ከሜዲ በፊት ማናግረው ነገር ስላለ ረጋ ብሎ እንዲያናግረኝ ጠይቅ ሰው ነበር ከገንዘብ መቅደብ የነበረበት ሰው ነው ደግሞ ለሷ አስፈላጊ አንደኛው ገንዘብ ወዳጅ ደግሞ ወንድሜ ነው በቃ ሺ ግቢ። በአባትሽ ቤት ለምንድ ነው ውጭ የምትሆኝ? እህትነቴ ሳይቀበለኝ ወዴትም አልገባም። እዚህ መጥቶ ግቢ ብሎኝ አናገረኝ። መጀመሪያ መጥቶ እህቴ ይበላኝ ከዛ ገባለ። እኔ ወንድምሽ እህቴ ግቢ ካልኩሽ አይበቃም? እኔ ደግሞ ከተቀበልኩሽ እህትነትሽ ምን አስጨነቀሽ? ሁለታችሁም እንድትቀበልኝ ፈልጋለሁ። የሰርጌ ቀን አብራችሁ እንድትሆን ፈልጋለሁ። ወንድሞቼ ያለኝ ካለ ወንድሞቼ ላግባ ሰርጌ ልሰርግ። አይሆንም፣ በጭራሽ አይሆንም። እኔ አለሁልሽ። እኔ ብቻዬን እኮ ማት ነኝ? እኔ አለሁልሽ። አንተማ ሁሌም አጠገቤ ነህ፣ በጣም አመሰግናለሁ። እሱ ግን አጠገቤ እንዲሆን እፈልጋለሁ፣ እንዲቀበለኝ እፈልጋለሁ። እኔ አለሁልሽ። በቃ እኔ እመጣለሁ። በቃ በቃ፣ ንብረት እኔ ምንም አልፈልግም። እናንተ ብቻ ነው የምፈልገው፣ እኔ ንብረት አልፈልግም። ወንድሞች አሉኝ እንድል ብቻ ነው የምፈልገው። እና እባክህን አንተ ረጋ ብላ አናግረው። እኔ ሊያዳምጠኝ ፍቃደኛ አይደለም፣ እባክህን እሺ በቃ ለማንኛውም ማናገር ይመጣል። አንቺ ወንድሞች ስትይ እነሱ ደግሞ ያው ቀስ በቀስ እህት ይሉሻል። በደስታዬም በሀዘኔም ከጎኔ ሊሆን ይገባል። በቃ ሌላ ነገር ስለሚመስላቸው እና ደግሞ ተጠንቀቂ እሺ። እና ጉድለቴ እንዲሞላ እፈልጋለሁ። ጠንክሪ፣ ይሳካል። ማንም ደግሞ ከእውነታው ሊያመልጥ ይችላል። እኔ ደግሞ ሁሌም ከጎንሽና ከጎንሽ ነኝ እሺ ደሞ ሲከፋሽ ጸሎት አርሴ ማለች ለሁሉም ነገር ደሞ እግዚአብሔር ያውቃል እኔ የቤተሰቤ ጎደለ ነኝ የቤተሰቤ አንድ ክንፍ ተሰብራል መጠገን አለበት ወንድሞቼ እህቴ ሊሉኝ ይገባል ፍቅር ሊሰጡኝ ይገባል ሊወድኝ በደስታዬ በህመሜ ከጎኔ ሊሆን ይገባል ያ ካልሆነ ግን ጉድለቴ አልተጠገነም ማለት ነው እኔ ደግሞ እንዲጠገነ እፈልጋለሁ ወንድሜ እህቴ እንዲለኝ ብቻ ነው የምፈልገው። ከዛ ውጪ ሌላ ያመጣኝ አለማ የለም። አለማዬ ቤተሰቤ ወንድሞቼ ወደ እኔ ማስጠጋት የእኔ እንዲሆን ማድረግ ብቻ ልጅቷ አልወጣም እያለች ነው እና፣ በጊዜ ብናባራ ጠሩ ነው። እሷ ወዳጅ መስላ ጠላት ነች። ወዳጅ የሚባል ነገር የለም። ጠላት በሚለው አስተካክልና አንድ ነገር እናድርግ። ካልሆነ ለምን የሆነ ነገር አናረጋት? ይኸውልህ አሁን በፍጥነት ሂድና ከዚህ ነቅላ እንድትወጣ ንገራት። አይኔ ላያት እንደማይፈልግም ንገራት። አትሰማኝም። ግን ለታላቅ ለመታዘዝ አክል ሂጅ ነገራታል። ልጅቷ ምንም ምሰማ አይነት ልጅ አይደለች። ለምን እንደማትሰማ በቃ እንድትሄድ ንገራት፣ ንገራት ካልሆነ ደግሞ የሆነ ነገር መፍጠር አለብን። ካልሆነ ለምን አንገላት? እሱ በጣም ጥሩ ሀሳብ። ይኸውልህ አንተ ከኋላ ሄደህ አንገቷን እንቅ ታደርግልኛለህ፣ እኔ በዚህ ሰክቼ እንገላግላታለ። በቃ ይህ ምርጥ ሀሳብ ወንድሜ እህቴ እንዲለኝ ነው የምፈልገው፣ ያ ደግሞ አልሆነ። አለማዊ ወንድሞቼ ቤተሰቦቼ ወደ እኔ ማስጠጋት ነው። የልብሽን ሀሳብ ሳይረዱ ነው ይሸሹሽ እና አንቺ በደንብ ቀረቢያቸው። ስከፋ የምትደሰተው በአንቺ ነው። ጎዶሎ ይሞላል። ሰውም ደግሞ ከሁሉም ነገር ይበልጣል። ወንድሜ እህቴ እንዲለኝ ብቻ ነው የምፈልገው። ከዛ ውጭ ሌላ የመጣሁበት አላማ አይለንም። አላማይ፣ ቤተሰቤ ወንድሞቼ፣ ወደኔ ማስጠጋት የእኔ እንዲሆን ማድረግ ብቻ ነው። ተኛ ቤተሰብ ቤትን ይሞላል። ወንድሞች ደግሞ ትልቅ ቤተሰብ ናቸው ታውቂያለሽ። ፍቅር ማጣት ደግሞ በጣም ከባድ። የልብሽን ሀሳብ ነገራቸው። እነሱም ደግሞ ላንቺ ትልቅ ቦታ እንዳላቸው አድርገሽ አሳያቸው። ዛሬ ግን እውነት የሚወጣበት ቀን መሆን አለበት። ወንድሞቼ ሳያችሁ እንዴት ደስ እንዳለኝ። ከዚህ በሰላም ብትሄጂ ነው የሚሻልሽ። በቃ ሂጂኝ። ሁለቱ ናቸው ሳያችሁ፣ ደግሞ በጣም ነው የምታምሩት። ፍቅር ብቻ ነው የጎደለን። ከጨረስሽ ከዚህ በሰላም ብትሄጂስ? በቃ ሂጂኝ። እኛም እህታችንን አንቺን በማግኘታችን ደስ ብሎናል። አረል እንደ ያዴ አረኔ ምንም ደስ አላለኝም። እቻው ምንዋ ነው የእኛ እህትም ይመስለው አሁን፣ ከዚህ ብትጂስ? ሳይሽ ራሱ ይደብረኛልና ላይሽ ስለማልፈልግ ከዚህ ሂጂ። ለምን? እኔ ምን አደረግኩኝ? በፈጣሪ ፍቃድ እንጂ በራሴ ፍቃድ እህታችሁኛ አልተገኘውኝ። አዎ በፈጣሪ ፍቃድ ነው እህታችን የሆናችሁ። አንቺ በፈጣሪ ፍቃድ አይደለም የእኛ እህት ይሆንሽም፣ አንቺ የሌላ ሰው እህት ነሽ፣ እና አንቺ ጠላታችን ነሽ። አሁን እሷ የመጣችሁልን እኛን ከመኖሪያ ቤታችን ልታፈናቀል ነው የመጣችሁ፣ እና በጊዜ ነቅለን ልናባራት ይገባል። እኔ ወዳጅ ነኝ ጠላት አይደለም። ወንድሞቼ በሰርጌ ቀን እንዲገኙ አጠገቤ እንድትሆኑ ብቻ ነው የመጣሁት። አንቺ ጠላታችን ነሽ። እኛን ከመኖሪያ ቀያችን ልታፈናቂ የመጣሽ ጠላት ነሽ እና በሰላም ከዚህ እጄ ነግሬሻለሁ። በእጄ ሰበብ እንዳትኝ እህቴ እንድትሉኝ እኔም ወንድሞቼ እንድላችሁ ብቻ ነው የምፈልገው። አባቴ ለእናንተ ይህንን ቦታ ትቶ እንዳለፈ ለእኔም ከእናንተ ጋር ቦታ አስተካክሎልን ያለፈው። እኔ ከእናንተ የምንፈልገው ወንድማዊ ፍቅር ብቻ ነው። እናንተ በተሳሳተ መንገድ እንደተረዳችሁ አውቃለሁ። እሷ ውርስ ፈልጋ ነው የመጣችሁ ብላችሁ ነው ያሰባችሁት እና ምን ፈልገሽ ነው የመጣችሁ? እኔ ግን ውርስ ሳይሆን ከእናንተ ፍቅር ብቻ ነው የምፈልገው። እንደሱ ከሆነማ በደንብ እንወርስሻለን። አደል አደለ? እንደ ወንድሜ አንወርሳት አናት። ፍቅር ብቻ ከሆነ እንፈልገው ቤቱንም አታሸጠን ከሆነ ፍቅር አንሰጣታለን አለ ምን ችግር አለ? አመሰግናለሁ፣ ወንድሜ አዲ። አንተስ ፍቅር ከፈለግሽማኛ ማኛ ጋንበሽ ነው። እኛም እኮ ፍቅር እንፈልጋለን። አንቺ ብቻ ያው ከመኖሪያችን ለማፈናቀል እንዳትሞክሪ፣ ፍቅር እስከ ጥግ ነው። ምንገጭሽ እኔ እረዳሃለሁ ወንድሜ። በተጣመመ መንገድ አስቤ ስላስከፈውሽ በጣም ይቅርታል ግል እሺ አንቺ እህቴ ብቻ ሳትሆኝ እህቴ ነሽ። አውቃለሁ እኮ እህቴ እንደሽ፣ እና ይቅርታ አድርግልኝ ደግሞ። የሰርግሽ ዋነኛ አድማቂ እኔ ነኝ። ሙሉ ባንድ በኝ ሳናረጋግጥ ፈረድን። ያው በችኮላ ላይ የሆነ ነገር አርገናት ቢሆን እህታችን እናተን ነበር። ያው በመነጋገራችን ግን እችን የመሰለች ቁጭ የእህት አገኘ። ይቅርታችሁ አበረታኝ እንደገና ጉልበት ሆነ። ይቅርታችሁ አበረታኝ እንደገና ጉልበት ሆነ። ማንቆመ ከጎኔ ጉልበት ሳጣኔ ትሰማኛለህ። እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ሕፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር ሁለት መርፌን ያስወጋኝ እሱ ነው። ሲገርም አራውቃለሁ። ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ሰደሽ እሺ። በቃ ሄዳለሁ። አንቺ ሂድ ካልሽ ሄዳለሁ። ናስቲን ደግሞ እመጣለሁ። እሺ አሁን ተነስና